ልባዊ ሰላምታችን በያላችሁ በቦታ ይድረስ እያልኩ ከብላክ ላይን ሚዲያ ተስፋዬ ወለ ስላሴ ነኝ። ክቡራን አድማጮች፣ በትናንትናው ዕለት የአማራ ብሔራዊ ንቅናቄ አብን አመታዊ ጉባኤ አካሄጃለሁ፣ እንዲሁም ሪፎርም አድርጌ የተለያዩ አመራሮችን መርጫለሁ የሚል መግለጫ አውጥቷል። ይህንም በተመለከተ የቀድሞው የድርጅቱ ሊቀመንበር የነበሩት ዶክተር ደሳለኝ ጫኔ በአሁኑ ሰዓት የህዝብ እንደራሴ ሆነው በተወካዮች ምክር ቤት የህዝብ ጥያቄ በማንሳት ይታወቃሉ። እንግዲህ ዶክተሩ የትናንትናውን የአብን መግለጫ ተንተርሶ የራሳቸውን ሀሳብ በማህበራዊ ሚዲያ ገጻቸው ሰፋ ያለ ሀተታ አቅርበዋል። ይህንን ሀተታ በድምፅ አሰማችኋለሁ። አብራችሁን ቆዩ። ሰቆቃ አብን። ይህ አማራ ብሔራዊ ንቅናቄ አብን የአማራ የቁርጥ ቀን ልጆች በሆኑ በአስር ሺዎቹ አባላት ተመስርቶ በሚሊዮን የሚቆጠሩ አባላትና ደጋፊዎችን ማፍራት የቻለ በተመሰረተ በጣም በአጭር ጊዜ ውስጥም በመላው አማራና በሀገሪቱ የተለያዩ አካባቢዎች መዋቅሩን በመዘርጋትና የህዝባዊ ስብሰባዎችን በማካሄድ አማራውን ያነቃና ያደራጀ በዚህም በአማራ ህዝብ ዘንድ ከፍተኛ ተቀባይነትን ያገኘ አብሪ ኮከብ ንቅናቄ ነበር። በርካታ የንቅናቄው መሪዎችም በማኅበረሰባቸውና በመላው የአማራ ህዝብ ዘንድ ከፍተኛ ፍቅርና አክብሮትን የተጎናጸፉበትን ዕድልም የፈጠረ ድርጅት ነበር። አብን የአማራ ህዝብ መብቶች፣ ፍላጎቶችና ጥቅሞች እንዲከበሩ የአማራ ህዝብ ጥያቄዎችን በመቅረጽና በመተንተን ምላተ ህዝቡን በማስተማር ሰፊ የማንቃትና የማደራጀት ሥራ በመስራት እንዲሁም ከፍተኛ የአድቮኬሲና የዲፕሎማሲ ሥራ በመስራት በአማራ ህዝብ ውስጥ ጠያቂ ወይንም ዲማንዲንግ ማኅበረሰብ እንዲፈጠርና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 አገር የመሰረተ ነፃነቷንና ዳር ድንበሯን አስከብሮ የኖረ ህዝብ መሆኑን ተረድቶ አንገቱን ቀና እንዲያደርግ ከፍተኛ የማንቃትና የማስተማር እንዲሁም የመቀስቀስ ስራ ሰርቷል። ምንም እንኳ በወቅቱ የነበሩ አመራሮች ከብልጽግና ፓርቲ ጋር በነበራቸው የስልጣን ዳረጎት መግባቢያ ወይም አንደርስታንዲንግ፣ በዚህ መሰረት ምርጫ 2013 በተጠናና በተቀናጀ መንገድ ያብን እጩ ተወዳዳሪዎች ምርጫውን እንዳያሸንፉና ያሸነፉባቸውም አካባቢዎች በግልጽ ውጤታቸው መገልበጡን በመረጃ ተሰንዶ ቢቀርብላቸውም ከፍተኛ አመራሮች ለቦርዱም ሆነ ለፍርድ ቤት የረባ ቤቱታና ክስ ሳያቀርቡ ያቀርቡ ተድበስብሶ እንዲታለፍና በአምስት ወንበር ብቻ እንዲወሰን ሽፍጥ ቢፈጸምም ቅሉ አምስት የፌዴራል እንዲሁም 13 የአማራ ክልል ምክር ቤት ወንበሮችን በመያዝ በፌዴራልም በፓርላማም ሆነ በአማራ ክልል ምክር ቤት ከገዢ ፓርቲ ቀጥሎ ብዙ መቀመጫዎችን ያሸነፈ ዋነኛ ተቃዋሚ ሆኖ መቀጠሉም የሚታወቅ ነው። ምርጫ 2013ን ተከትሎ የስልጣን ዳረጎት የተሰጣቸው የንቅናቄው አመራሮች የፓርቲው ምልዓተ ጉባኤ ወይም ስራ አስፈጻሚው ብሔራዊ ምክር ቤቱ ሆነ ጠቅላላ ጉባኤው ሳይመክረበትና ሳይወስን በጓሮ በር በኩል በየተራ እየሾለኩ ስልጣን ተቀብለው ድርጅቱን ለብልጽግና በጅ መንሻነት ማስረከባቸውም የቅርብ ጊዜ ትውስታችን ነው። የንቅናቄው ብሔራዊ ምክር ቤትም ጉዳዩን ከመረመረ በኋላ ንቅናቄያችን ሳይወስን ስልጣን ከተቀበላችሁ ያላችሁ አማራጭ የተቀበላችሁትን የመንግስት ኃላፊነት ይዛችሁ ቀጥሉ፣ የፓርቲው ኃላፊነት ግን ከፍተኛ ጊዜ፣ ጉልበትና ትኩረት የሚጠይቅ ስለሆነ የንቅናቄውን ስራ ደርባችሁ ማከናወንም የፓርቲውን ስራ ስለሚጎዳ የንቅናቄውን ኃላፊነት በሙሉ ጊዜያቸው ለሚሰሩ አዳዲስ አመራሮች አስረክቡና በብሔራዊ ምክር ቤት አባልነት ቀጥሉ ወይንም ደግሞ የመንግስት ስልጣን ለቃችሁ በፓርቲ ኃላፊነታችሁ ቀጥሎ የሚል አማራጭ በብሔራዊ ምክር ቤቱ ቢቀርብላቸውም አሻፈሬ ብለው የፓርቲው ስራ እንዲዳከም በህዝባችን ዘንድ የነበረው ቅቡልነት እንዲወርድና ፓርቲው በምርጫ ቦርድ አዲስ አዋጅ ቁጥር 1162 ህዝባር 2011 ዓ.ም ተመረተ። በዚህ መሰረት የሚጠበቅበትን ጉባኤ እንዳያደርግ እግር ከወርች ጠፍንጎ አምስት አመታት እንዲያሳልፍ አድርጎታል። የካቲት 12 2012 ዓ.ም ተመረተ ከተካሄደው ሁለተኛ ጠቅላላ ድርጅታዊ ጉባኤ በኋላ በ2014 ዓ.ም. በባህር ዳር ጉባኤ ለማካሄድ ተሞክሮም ነበር። በዚህም የድርጅቱ ብሔራዊ ምክር ቤትም በቀጣይ ቀን የተሰበሰበው ጠቅላላ ጉባኤም ከፍተኛ አመራሩ ከመንግስት ስልጣን አንለቅም ስላላችሁ የፓርቲ ስልጣን ለአዳዲስ አመራሮች አስረክቡ ብሎ ወጥሮ ሲይዛቸው ከፓርቲ ኃላፊነት ከተነሳን ከመንግስት ስልጣናችን ያነሱናል በሚል ስጋት፣ እንዲሁም በሚዲያ ስማችን እየተጠለጠለ ባለበት ጊዜ እንድንለቅ መገደድ የለብንም የሶስት ወር ጊዜ ይሰጠንና በሶስት ወር ውስጥ እንደገና ጉባኤ አድርገን አዲስ አመራርን ተካ የሚል ተማጽኖ አቀረቡ። በሌላ በኩል ደግሞ አንዳንድ የጠቅላላ ጉባኤ አባላት ዛሬ ካልወረዳችሁ ሙተ እንገኛለን በማለት በፈጠሩት ሰጣ ገባ ምክንያት ጠቅላላ ጉባኤው በአግባቡ ሳይቋጭ እንዲበተን በማድረግ የአብን ድርጅታዊ ሕሉና ከድጡ ወደ ማጡ እንዲገባ ተደረገ። ሁለቱን ጫፎች ለማስታረቅና ሦስት ወር ታግሰን የአመራር መተካካቱ የሚሳካ ከሆነን ሞክረው በሚል በግሌምባ እያነባው ጭምር ጉባኤ ላይ እለምኛለሁ። የግል ፍላጎታችንንና የተወጠረ የጓችንን ከህዝባችን ፍላጎት አንጻር ምንት መሆኑን ለማስረዳት ያደረግነው ውትወታና ልመና ሰሚ አላገኘም። ምርጫ ቦርድም 2014 ሳይጠናቀቅ የቀረው የጠቅላላ ጉባኤ እንደገና እንዲካሄድ፣ ያልተጠናቀቀው የአመራር ሪፎርም አጀንዳ ውይይት ተካሂዶበት እንዲቋጭ ቀነ ገደብ አስቀምጦ ትእዛዝ ቢሰጥም አሁንም ከፍተኛ አመራሩ አብ ለእኛ ካልሆነ ለማንም እንዳይሆን ብናደርጋለን ባልበራውም ጭሬ ልበት ነው በሚልልህ በጠቅላላ ጉባኤውን በድርጋሚ ማካሄድ ሳይችል እንዲቀርና ድርጅታዊ ሕልውናው እንዲያጣ በርካታ አመራሮችን አባላትም ተስፋ ቆርጠው እንዲቀመጡ አለፍ ሲልም ሌሎች አማራጮችን እንዲያማትሩ አድርጓል። ከዚያም እንደገና በታህሳስ 3 እና ታህሳስ 10 ቀን 2015 ዓ.ም የብልጽግና ተሿሚ ዋንጃ ጠቅላላ ጉባኤ ለማድረግ ዝግጅት መጨረሱን ገልጾ ታሳስ 22 እና 23 ጉባኤ እንደሚካሄድ ለምርጫ ቦርድ አሳወቀ። ቦርዱም በቁጥር አ 1162 ዝር 11 ዝ 8 12 በታሳስ 15 2015 ዓ.ም ለንቅናቄው በጻፈው ምላሽ በፓርቲው መደዳደሪያ ደንብ መሰረት የብሔራዊ ምክር ቤቱ 45 ቋሚና 13 ተለዋጭ አባላት ያሉት መሆኑን ከቋሚ አባላቱ ከግማሽ በላይ የሆኑት ከተገኙ ምላተ ጉባኤ እንደሚሟላ ሰብሳቢዎቹም የሚያልፉት ከግማሽ በላይ የሚሆኑ የምክር ቤቱ አባላት ሲገኙ የፓርቲውን ህገ ደንብ አንቀጽ ሀያ ሁለትን መደንገጉን ጠቅሶ ይሁንና የፓርቲው ብሔራዊ ምክር ቤት ነሐሴ 7 2014 ዓ ም ተደረገ በተባለው የፓርቲው ምክር ቤት ስብሰባ ላይ ከተገኙት 22 ተሰብሳቢዎች ውስጥ ስምንቱ ብቻ የብሔራዊ ምክር ቤት አባላት መሆናቸውን ቦርዱ መረዳቱን ገልጿል። በመሆኑም ታኅሳስ 22ና 23 ቀን 2015 ዓ ም ይደረጋል የተባለው ጠቅላላ ጉባኤ እንዲካሄድ የፓርቲው ብሔራዊ ምክር ቤት ውሳኔ የሰጠው የምክር ቤቱ ምልአተ ጉባኤ ሳይሟላ መሆኑን ከፓርቲው ከቀረቡለት ሰነዶች መረዳቱን ቦርዱ ገልጿል። ስለዚህ ከላይ በዝርዝር በተገለጹት የፓርቲው መተዳደሪያ ደም ድንጋጌዎች መሰረት ብሔራዊ ምክር ቤቱ ነሐሴ 7 ቀን 2014 ዓ ም በወሰነው ውሳኔ መሰረት ይህንን ጠቅላላ ጉባኤ መጥራትና ማካሄድ የሚችልበት የሕግ አግባብ የሌለ መሆኑን በአክብሮት ልንገልጽ እንወዳለን ብሎ በጻፈው ደብዳቤ ጉባኤውን ከልክሏል። ከዚያም በኋላም ባሉ ሶስት ዓመታት ውስጥ ጉባኤ መጠራት ባለመቻሉ የፓርቲው ህልውና እንዲያከትምና በምርጫ ቦርድ ልዩ ችሮታ ካልሆነ በስተቀር በሕግ እስካሁን ባይሰረዝም በተግባር ግን የመሰረዝ ዕጣ እንዲገጥመው ተደርጓል። በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ዝባር 2011 ዓ ም በግልጽ እንደተደነገገው አዋጁ የወጣበት አንደኛው ዓላማ ዜጎች በሚመሰርቱት ወይም በአባልነት በሚቀላቀሉት የፖለቲካ ፓርቲ ውስጥ የሚኖራቸውን መብትና ግዴታ እንዲሁም ፓርቲው ህጋዊ ሰውነት የሚያገኝበትን ሁኔታና በድርጅትነት ሲንቀሳቀስ መከተልና ማክበር ያለበትን መሰረታዊ መርሆች መደንገግ አስፈላጊ መሆኑን ይገልጻል። በአዋጁ ጠቅላላ ድንጋጌ አንቀጽ ሁለት ንዑስ አንቀጽ 13 ውስጥም በግልጽ እንደተመላከተው የፖለቲካ ፓርቲ ወይም የፖለቲካ ድርጅት ማለት ዜጎች ተደራጅተው የሚመሰርቱት የፖለቲካ ፕሮግራም በማውጣት በሀገር አቀፍ፣ በክልል ወይም ከክልል በታች ባለ ደረጃ በምርጫ የፖለቲካ ስልጣን ለመያዝ በዚህ አዋጅ መሰረት ተመዝግቦ የሚንቀሳቀስ ተቋም ነው ይላል። አዋጁን ምዕራፍ ሁለት ስለ ፖለቲካ ፓርቲ ምዝገባ በሚደነግገው አንቀጽ 61 ዝ 1 ላይ ደግሞ ማንኛውም የፖለቲካ ፓርቲ በኢትዮጵያ ውስጥ በፖለቲካ ፓርቲነት ለመንቀሳቀስ የሚችለው በአዋጁ መሰረት በቦርድ ተመዝግቦ የህጋዊ ሰውነት ማረጋገጫ የምስክር ወረቀት ሲያገኝ ብቻ እንደሆነ ተደንግጓል። በአዲሱ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 11 62 ህዝባር 2011 ዓ.ም ተመረጥ መሰረት ባር ሀገራዊ ፓርቲዎች የሚጠበቅባቸውን 10 ሺህ አባላት ፊርማ፣ የተሻሻለ የፖለቲካ ፓርቲ ፕሮግራም፣ የተሻሻለ ፓርቲ ህገደንብ እንዲያስገቡና ከአምስት መቶ ሰው በላይ ወይንም መስራች ፈራሚዎች አምስት ከመቶ የጉባኤ ተሳታፊዎች በተገኙበትና እንደገና ጉባኤ አድርገው እንዲመዘገቡና ህጋዊ ሰውነት አግኝተው እንዲገሳቀሱ በተጣለባቸው የግዴታ የድጋሚ ምዝገባ መሰረት አብን በምርጫ ቦርድ በተደጋጋሚ መስፈርቱ እንዲያሟላ ቢታዘዝም ሁለተኛውን ጉባኤ ካካሄድንበት ከየካቲት 12 ቀን 2012 ዓ ም ጀምሮ ሶስተኛውን ጉባኤ ያደረግኩበት እስካለበት እስከ ትናንት መጋቢት 28 ቀን 2017 ዓ.ም ተመረ ድረስ ለአምስት ዓመታት ካንድ ወር ጊዜ ምንም አይነት በቦርዱ ተቀባይነት ያለው ጉባኤ አላደረገም። በአዲሱ አዋጅ መሰረትም ህጋዊ የምዝገባ የምስክር ወረቀት አልተሰጠውም። በአዋጁ አንቀጽ 74 ሸ ላይ በግልጽ እንደተመላከተው ደግሞ አንድ የፖለቲካ ፓርቲ በሕገ ደንቡ ላይ ቢያንስ በሶስት ዓመታት አንዴ የፓርቲው ጠቅላላ ጉባኤ መካሄድ ያለበት መሆኑን የሚገልጽ ድንጋጌ መካተት ያለባቸው ሲሆን በዚህ ድንጋጌ መሰረትም አንድ ፓርቲ የምዝገባ የምስክር ወረቀቱ ሳይሰረዝበት ለመቀጠል በሶስት ዓመት አንድ ጊዜ ጠቅላላ ጉባኤ የግድ ማድረግ አለበት። በአዋጁ ምዕራፍ ሰባት ስለ ፖለቲካ ፓርቲ መሰረዝ ወይም መፍረስ በሚደነግገው በአንቀጽ 96 ስር ደግሞ የፖለቲካ ፓርቲ ከሚከተሉት ሁኔታዎች በአንዱ ምክንያት ከፖለቲካ ፓርቲነት ሊሰረዝ እንደሚችል ተመላክቷል። እነሱም አንደኛ፣ በፓርቲው መተዳደሪያ ደንብ መሰረት በራሱ ፈቃድ ከምዝገባ እንዲሰረዝ ሲጠይቅ፣ ሁለተኛ፣ በዚህ አዋጅ መሰረት የፖለቲካ ፓርቲው በዚህ አዋጅ እና በመተዳደሪያ ደንቡ መሰረት የአባላት ጠቅላላ ጉባኤ ማካሄድ ከሚገባው ጊዜ በሶስት ወር የዘገየ እንደሆነና ከዚያ በኋላ ቦርዱ በሚሰጠው የጊዜ ገደብ ውስጥ ጉባኤውን ሳያካሄድ የቀረ እንደሆነ ቦርዱ ወስኖ ያፈርሷል። ሶስተኛ የፖለቲካ ፓርቲው ከምዝገባ እንዲሰረዝ በዚህ አዋጅ መሰረት ፍርድ ቤት ውሳኔ ሲሰጥ ይፈርሳል ወይም ይሰረዛል። ስለዚህ ከላይ ከቀረቡት አዋጅ ቁጥር 1162/2011 ዓ ም ድንጋጌዎች እንዲሁም ካብን መተዳደሪያ ደንብ ድንጋጌዎችን ማንጻር ከታየ አብን ከየካቲት 12 ቀን 2015 ዓ.ም በኋላ የነበረው ተጨማሪ የሦስት ወር ጊዜ ብቻ ሲሆን ከግንቦት 12 ቀን 2015 ዓ.ም በኋላ ግን እስካሁን ድረስ ቦርዱ በይፋ ባይሰርዘውም፣ በተግባር ግን ጉባኤ ማካሄድ ባለመቻሉ እንዲፈርስ ይገደዳል ወይም ፈርሷል ማለት ነው። የሶስት ዓመት ከሶስት ወሩን ጊዜ አልፎ አንድ ዓመት ከአስር ወር ተጨማሪ፣ በጠቅላላ አምስት ዓመት ከአንድ ወር በቦርዱ ተቀባይነት ያገኘ ጉባኤ ሳያካሄድ የቆየም ፓርቲ ቦርዱ ሳይሰርዘው የቀረ በአራት ምክንያቶች ሊሆን ይችላል ብሎ ግምት መውሰድ ይቻላል። አንደኛ፣ በገዥው ፓርቲ ብልጽግና ትዕዛዝ ለቀጣዩ ምርጫ የተወሰኑ አመራሮቹ በአጃቢነት እንዲሳተፉ ተፈልጎ ከሆነ፣ ሁለተኛ፣ የአብን ተመራጮች በፓርላማ ውስጥ ከገዥው ፓርቲ ቀጥሎ አብራጫ መቀመጫ ያለው በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ እንደሚጠራውም ዋነኛ ተቃዋሚ ፓርቲ የሚባለውን ፓርቲ መሰረዙ ቦርዱ የሕዝብ ግንኙነት ጉዳትና ጫና ያመጣብኛል ብሎ አስቦ ሊሆን ከቻለ፣ ሶስተኛ አመራሩ በሂደት ልዩነቶችን አጥብቦ ችግሩን ፈትቶ መቀጠል ከቻለ በሚል የዋህነትም ሊሆን ይችላል። አራተኛ የቦርዱ ተቋማዊ የማስፈጸም አቅም ማነስ ወይንም በትኩረትና ክትትል ማነስ ምክንያትም ሊሆን ይችላል። ማጠቃለያ፣ አብን በምርጫ ቦርድ በህግ ባይሰረዝ እንኳን በተግባር ግን ጉባኤ እንዳያካሄድ ተደርጎ ሰቆቃዊ ሞት እንዲሞት የተደረገ ፓርቲ ነው። ተሿሚዋ አንጃ ትናንት አካሄድኩት ያለው ጉባኤ ለመጥራት የሚያስችለው አካል ወይም ብሔራዊ ምክር ቤቱም ወይም ማዕከላዊ ኮሚቴው ውሳኔ ያላሳለፈበት ጉባኤ አዘጋጅ ያልተሰየመበት ማዕከላዊ ኮሚቴው ውሳኔ እንዲያስተላልፍም በአግባቡ ስብሰባ ያልተጠራበት አብዛኞቹ የትላንቱ ጉባኤ ተሳታፊዎችም በፓርቲው መዋቅሮች የማይታወቁና ያልተወከሉ አዳዲስ ፊቶች መሆናቸውን ከወጡ ፎቶዎች ተረድቻለሁ የፓርቲው አባል መሆን አለመሆናቸውን ግን ከጥርጣሬ በጸዳ መንገድ ማረጋገጥ አልቻልኩም የተደረገው ጉባኤም ሆነ የአመራር ምርጫ ግን እንዳልተደረገ የሚቆጠር ፣ ፓርቲውም ሕልውናው እንደሌለ የሚቆጠር የጥቂት አመራሮች የስልጣንና የጥቅማ ጥቅም ወይንም በደ ተደጋጋሚ እንደምለው ከምግብ ዋስትና ማረጋገጫነት ሴፍትኔት ፓኬጅ የዘለለ ፋይዳ የሌለው ድርጅት እንዲሆን በተጠና መንገድ ተደርጓል። ብዙ ዋጋ የከፈልንበት ፓርቲያችን ላይ እንደዚህ ያለ የመረረ ግምገማ ለማሳረፍ ያስገደደኝ ጉዳይ አብን መስራት የሚችለውን በወቅቱ በአጭር ጊዜ የሰራና በጥቂት የከፍተኛ አመራሩ ስህተቶች የፖለቲካ ገበያውን ወይንም ፖለቲካ ከረንሲ እንዲያጣ የተደረገ ከዚህ በኋላ ከመኖሩ ይልቅ ባለመኖሩ የአማራን ህዝብ የሚጠቅም ፓርቲ ነው ብዬ ስለማምን ነው። ይህ አማራን ህዝብ ባይጠቅም እንኳ የማይጎዳ ቢሆን ኖሮ